የሚያውቀው ነው። ሥራ ላይ እያለን ከት ከተባለ የመጀመሪያ ስራ ስልክ አውጥቶ ለልጁ መደወል እጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከመው የሙያ ጓደኞቹ አብሮ አደጎቹ መላው የጥበብ ወዳጆች ናቸው። ህዳር 21 በሚወዳት በቤታችን ዓመታዊ የክብሩ አለት በተወለደ በ49 ዓመቱ አመቱ ከዚያ ዓለም ድካም አርፏል። አንስቶ ስሞ አልፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ትምህርት በልምድ ያገኘ ነው። ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ዛሬ የማ የማይጸንሽ በኢየሱስ ክርስቶስ ቁርብ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንለምኝል። አጌታችን ይቅር ይለን ዘንድ ዘላለሙ አሜን። የኮሜዲያን ወንደሰን ኮሜዲያን ወደሰን አውራሪስ ከአቶ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሮ አያና መስከረም 16 1969 ዓመተ ምህረት አቧሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ ስምንተኛ ክፍል የተከታተለ ሲሆን ከዘጠነኛ እስከ አስራ ሁለተኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። ወደ ተፈሪ መኮንን ወይም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርቲስት ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊና ፎቶግራፊክ ትሬኒንግ ሴንተር በ2010 ዓ ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴ እና ሌሎችም ኮሜዲያኖች የሚያቀርባቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውውቶችን በመጻፍ እና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለባህል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስልቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ሥራዎቹን አቅርበዋል። ከሌሎችም የዘርፉ ባለሙያዎች ጋር ተከናጭቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቢሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ሥራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ሥራዎቹ መካከል ይቅርታ፣ አሸባሪዎቹ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩትዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርን ከተመልካቾች አትርፏል። በዘውጋን ፕሮሞሽን ተዘጋጅቶ ተዘጋይቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ ሰማኒያ አንድ ዜሮ ዜሮ የገቢ ማሰባሰቢያ ለኮረና ወረርሽኝ የግንዛቤ ማስጨበጫ ለአረንጓዴ ልማትና በተለያዩ ማኅበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቼን ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለስስት አበርክቷል። በዚህም ከበርካታ መንግስታዊና ና መንግስታዊ ካልሆኑ ተቋማት ላበረከተው በጎ አስራ ስምንት አመተ ምህረት በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምግባረሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ሚኒሊክ ሆስፒታል ለከፍተኛ ህክምና ቢዛወርም የህክምና ባለሙያዎች ከፍተኛ የሆነ የህክምና ጥረት ቢያደርጉለትም ጤናውን ይመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት መቤታችን አመታዊ የክብሩ አለት በተወለደ በ49 ዓመቱ ከዚያ ዓለም ድካም

ተመልሰ አዋንድ ልጅ ነው ያለችው ማለቱ ማለች። እንግዲህ ያው በትንናፊ ጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ስትል ስለመጣችሁ እናመሰግናለን። አባቱም አንድ ካል ቢናገሩና እንግዶችን ያመሰግኑ። አባታችን እግዚአብሔር ያረጋጋዎት። እናታችን እግዚአብሔር ያረጋጋዎት። የተጋራጋሮ እህታችን እግዚአብሔር ያረጋጋሽ። ወንድሞቻችንም አይዟችሁ ስላላርስራ ስራው የሚለቀስ እሱማ ቅዱስ ቃሉን ስንጠቅሰው ወንጀረዝቱ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ ሁላችሁም? እኛ እንወደዋለን እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ስራ ይሰጣችኋል። ወምድረ ዘንቱ ንግብን አከ ከዚህ በኋላ ልቅሶህን ሀዘንህን ታው አያት የምትኖር ስሜ ቀደስ መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንን እኛም የበደሉንን የቀንንን ዘንድ አቤቱ፣ ወደ ፈተና ታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና፣ ሀይ ክብር፣ ፍትጋና ለዘላለሙ አሜን። ለቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊው የልሆድ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ይበልሽ ለኦልምዚያ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት እንደመኝልን ኃጢአታችንን ይቅር ይለዘን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ፣ በደለን ይቅር ባይ፣ ንስሐን የሚቀበል አባቶቻችን ለሐዋርያ ስልጣነ ክህነትን የሰጣቸው ከልጅነት እስከ ዛሬ ቀን ድረስ የሠራችሁትን በደላችሁን ሁሉ ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ቦታ የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃ የተዘጋጀን ያደርገን ዘንድ ጊዜ ኦ ማሐረነ ክርስቶስ እንበል አስራ ሁለት ጊዜ ከማሁ በእንተ ግዜትነ ማርያም ማሐረነ ክርስቶስ አቤቱ ጌታየ ፈጣሪ የመድኃኒት የኢየሱስ ክርስቶስ ሆይ በደልን ኃጢአትን ሁሉ ይቅር የምትል የኔንም የህዝቦችን በደል ይቅር በደን